ፍቅር ፍቅር፣ አለቀሰ፣ ፍቅር አለቀሰ። ፍቅርን ሲፈልገው ቀናቶች አለፉ፣ ፈለኩት፣ ፈለኩት ድካም ሆነ ትርፉ፣ አለች ቅመማ እየቀረ ደግሞ እናንተ ኮመንት ላይ ደገሙ ማለት ነው። ሰላም፣ ሰላም ውድና የተከበራችሁ ውድ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ አላችሁ? ሰላማችሁ ይብዛ። ባላችሁበት ቦታ እንዴት ናችሁ? ዛሬ ፍጹምን ፍቅር ይዞት እና በቃ የራሴን አጠፋለሁ እያለ ልጁ መጣ። ረ ረ ረ ረ አልተቻልክም፣ በቃ ፍጹም ማለት ነው። ጥሩ ነው እኮ ፍቅር መያዝ እኮ ፍቅር መያዝ እኮ ማታደል ነው። ደም ሀ እንደዛ ነገር ፍቅር መያዝ ማ በጣም ጥሩ ነገር ነው። በቃ ፍቅርማ የያዛት ልጅቷ ማናት? ባለፈው ሄኔ ታውቃላችሁ ለፍራንክ ብላ ያመጣችው ልጅቷ ናት። በቃ እንደዛ ነገር ነው። እና የእሷ ፍቅር ነው የያዘ ከእንቴ ማለት ነው ያ። ስለዚህ እንደዛ ከሆነ ምንም አድርጋችሁ አገናኟት እና ቤቷ ስሩ ከሷ ጋር ማለት ነው። እና ያው ይሻላል አይደል? እንደ ቤተሰቦች እና ፍቅር ሌላ። ለምን ታጠፋለህ? ብሮ እንደ ኖርባት እንጂ እንደዛ የብሩክና የሃይሚ ነገር ነው በጣም የሚያሳገኝ። እናንተ ደግሞ ማጋኛ ነው እንደያዘው አላችሁ እና ከመንገድ እያለፈች መንገድ ላይ አይቼ አይቼት ነው ወደት ኳት አልከኝ። እኔ እኮ በጣም የሚያስቀኝ ነገር ማለት ነው። እና ፍቅር መያዝ ጥሩ ነው። እንግዲህ ያው አልቻሽ አልኩም ፍጹም ሂድባት የታባቱ። አዎ፣ አንተ እንደዛ ከጨረቆቹ ጋር ሲትመጣ ደስ ይለናል። እና ሌሎች እንዲመጣ አንፈልግም። ሌላ ኮታት ማለት ነው እና የማቼክ ብራዘር ዬ እና

እና እግዚአብሔር ያግዘኝ። ብራዚል ፍቅር መያዝ ማ ጥሩ ነገር ነው። ፍቅር ያዛል ማለት መታደል ነው ብሮ። አዎ እንደዛ ነገር እና እንግዲህ ጥሩ ነው። ፍቅር ይዟል እያለ ነው ልጁ። እስቲ ምን ትላላችሁ እናንተ? ፍቅር መያዝ ጥሩ ነው። እንዴት ነው? ውዴት ነው? አዎ እንደዛ ያላችሁ በቀፋ ባሉና ና ቤተሰቦች ናይ። አሁን ለአሁኑ የመጣሁት ይሄ ነው። የቀራው ቻናል ለምንድ ነው ሰብስክራይ ማታደርጉት? እናንተ ሰብስክራይ ያደረጋችሁ ቤተሰብ ሆኖ እንድኝላችሁ አለሁ እና አንድ ሺ ብታስገቡን ደስ ይለኛል። ግን ብሩ ና ሄምን የምትወዱት ልጆች ማለት ነው ያላችሁበት ሰላማችሁ ብሳ ባይ